እናቷ ሙቶባት፣ አይዞሽ የሚላት ከጎኗ ስታጣ ልጅ በሚዲያ ላይ ወጥታ እንዲህ ሚያጽናና እናትን ስፈልግ እጅግ በጣም ልቤ ተነካ። ዛሬ የድል ዜና አለን። ሰበር ዜና በዚህ ምሽት የተሰማ እጅግ አስደሳች ዜና አለ። እስራኤልን አንድ እያስደበራት ያለ ነገር ምን እንደሆነ ታውቃላችሁ? ትራምፕ እየደበቅ ያለው መንገድ ይህንን ዘገባ አንብቡት። መቼም ተገርማችኋል። አሜሪካ ለእስራኤል የምትሰጠውን ድጋፍ በተመለከተም የእስራኤል ጠቅላይ ሚኒስትር ከአሜሪካ የምናገኘውን ድጋፍ ማቆም እንዴት እንዳለብን ማሰብ አለብን። እስራኤል ያለ አሜሪካ ከሆነች እኔ ብቻ እገጥማታለሁ። የወንዶች ጉዳይ የሚቆራበት ምርጥ አባላቸው። ወይኔ ወይኔ ወይኔ። ውማን ሄር ማትጠቀመው አለባ ጸጉሯ፣ ይ ወጪ መደረግ አይ ነው፣ በጣም ውድ ነው። ማ ስ ወጪ አልፈለግም በቅርቡ በተደረገ ጥናት ጠዋት ጠዋት ተነስተው አልጋቸውን የሚያነጥፉ ሰዎች ሚሊዮነር የመሆን እድላቸውም በጣም ከፍተኛ መሆኑን አንድ ጥናት አሳይቷል። ታዲያ ብሩ የታል? ብሩ የታል? ታዲያ እኔ ሁሌ አንድ የማነጥፈው አይዞሽ ገለቴ፣ አይዞሽ አይዞሽ። በቃ ይቅርታ አርጉልኝና እናንተ መላጣ ህፃንም ብታዩ ማለት ነው፣ አትምሩ። ለአላህ ነው ለዲን ከሆነማ ለምን ትከፋፈላላችሁ? የውስጣችንን ችግር እኮ ሁሉም ተረድቶታል። ካብይ፣ ከጃንሆይ፣ ከመለስ ማን ተወጃለሽ? አላህም ብሎ ያፈረ ሰው የለም። ተናፍቃችኋል፣ የምሬ ነው የምላችሁ። በጣም ተናፍቃችኋል። ምንድን ነው እናንተ እንዲህ እንድትናፍቁኝ ያደረገው ሚስጥር ምንድን ነው? እኔ ምንድን ነው? አይ ሚስጥሩን ንገሩኝ። እኔ ለምንድን ነው የምናፍቃችሁ? እናንተን ካላየው ማደር አልችልም። አረበቃኝ አንቺ አረበቃኝ እናንተ እናንተ እንደዛ የምጽፉትን ኮመንት አዳዲስ ኮመንት ካላገኘው ማደር አልችልም። ምንድን ነው ብዬ ራሴን ስጠይቅ ለካ ከእናንተ እና ማለት ነው። እንዴት ውሏችኋል? እስኪ ውሏችሁ እንዴት ነበር? ኤኒዌይስ ዛሬ የሚገራረሙ ቪዲዮዎችን ይዘን መጥተናል። የሚገራረሙ ቪዲዮ፣ የድል ዜና የድል ዜና አለን ዛሬ እናንተ ብቻ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ። እስቲ ዝም ብለን ከድል ዜናን እንጀምራ። ሰበር ዜና በዚህ ምሽት የተሰማ እጅግ አስደሳች ዜና አለ። እስከ መጨረሻው በደንብ ኮፒ፣ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ ። አሜሪካ ከየመን በመቀጠል ከፓላስታይኑ ሐማስ ጋር በቀጥታ በመደራደር ከስምምነት ላይ ደረሰች። ሐማስ ምሽቱን ባወጣው መረጃ እንደሚያሳየው ከሆነ ከአሜሪካ ዱካን ቡድን ጋር ለቀናት የፈጀ ውይይት ከተደረገ በኋላ በጋዛ የተኩስ አቁም ዘላቂ ስምምነት እንዲደረግና እርዳታ በአስቸኳይ ወደ ጋዛ እንዲገባ መስማማታቸውን ምሽቱ የወጣው መረጃ ያሳያል። በአስቸኳይ የእርዳታ መኪኖች ወደ ጋዛ ይገባሉ። አስቸኳይ የተኩስ አቁምም ይደረጋል። በዚህም ምላሽ ሐማስ በእጁ ያሉ አንዳንድ ታጋሾችን እንደሚለቅ ተስማምተዋል። ይሄ ነገር እስራኤልን ያገለለ ውይይት ስለሆነ፣ ከዚህ ቀደም ከሳምንት በፊት ከየመኖች ጋር ትራምፕ ተደራድረዋል። በዚህም ተቆጥቶ ነበረ እስራኤሎች። አሁንም በዚህ እጅጉንም እንደሚቆጡ በጣም የሚጠበቅ ይሆናል። ማሻላ አላህ የንጹሐንን ለቅሶና የንጽሐንን ሞት በቃ ይበለን። ማሻላህ በጣም ነው የተደሰትኩት። በደንብ ቪዲዮን ኮፒሊንግ ሸር ፖስት እያደረጋችሁ አዳርሱት። እስራኤልን አንድ እያስደበራት ያለ ነገር ምን ሆኖ ታውቃላችሁ? ትራምፕ እየሄደበት ያለው መንገድ ከኢራን ጋር ድርድር በሚያደርግበት ሰዓት ላይ እስራኤል ኢንቮልቭ አልነበረችም። ከሁቲ ጋር ከየመን ሁቲ ጋር ድርድር በሚያደርግበት ሰዓት ላይ እስራኤል አልነበረችም። አሁን ደግሞ ከሀማስ ጋር ድርድር ላይ ናቸው። ይህ ድርድር ፖቴንሻል የሆነ ሲዝፋየር በጋዛ ውስጥ ሲዝፋየር ታውጆ ሁማኒታሪያን ኤድ ወር ደግሞ የሰው ሰብአዊ እርዳታዎች እንዲገቡ ለማስቻል ነው። የተለያዩ የሀማስ ኦፊሻሎች እና የተለያዩ የትራምፕ የላካቸው ኢንቮይ ውስጥ የነበሩ ሰዎች እንደተናገሩት ከሆነ ድርድሩ በመልካም ሁኔታና በጥሩ ሁኔታ እየተካሄደ እንደሆነ ነው። የእስራኤል ሚዲያዎች እንግዲህ ይህን ድርድር ከሰሙ በኋላ የትራምፕን ፎቶ እንደዚህ አድርገው የሀማስን እ የምትመለከታት የሀማስ እንትን ነች ሄድ ባለች አረብኛውም እንደሚል አሉት ነው። እስኪ አረብኛ ምታምሩ ሰዎች ኮሜንት ላስቀምጡ የሚንደሚል ብቻችን ፎቶ ፖስት አድርገው ትራምፕ ላይ የተሳለቁበት ነበረ። በጣም በሚገርም ሁኔታ አሜሪካ ለዓለም ፒስ እየሰራች ያለችበት ጊዜ ነው። በጣም ይሄ ነገር እናገረዋለሁ ብያስብ ያለቀም ግን አሜሪካ ለዓለም ፒስ እየሰራች ያለችበት ሁኔታ ነች። ቻ አይ ሆፕ ይሄ ነገር በአሪፍ ሁኔታ ሄዶ ሁማኒታሪያን ኤድ ወይ ደግሞ ሰብአዊ እርዳታዎች ለጋዛ ስለሚገኙ ሰዎች አይሆፕ ሆፕ እንደሚደርሱ ተስፋ አደርጋለሁ። ይህንን ዘገባ አንብቡት መቼም ተገርማቸዋል። አሜሪካ ለእስራኤል የምትሰጠውን ድጋፍ በተመለከተም የእስራኤል ጠቅላይ ሚኒስትር ከአሜሪካ የምናገኘውን ድጋፍ ማቆም እንዴት እንዳለብን ማሰብ አለብን ብለዋል። ይህንን ያሉት ሁኔታ ነው ከትራምፕ ጋር የሻከረ ግንኙነት ውስጥ መግባታቸው ተሰምቷል። ለዚህ አንድ መነሻ ተብሎ የሚታሰበው ምንድን ነው ሐማስ አሌክሳንደር ኤዳን የተባለ የአሜሪካ እስራኤል ዜግነት ያለውን ታጋች እለቃለው አለም። ይህንን ያለው ደግሞ ከአሜሪካ ጋር በቀጥተኛም ንግግር ማድረጉን ተከትሎ ነው። ይሄ እስራኤልን አስኮርፏል። እስራኤል ከአሜሪካ የምታገኘውን እርዳታ ከቆመ ጦርነቱን ለአንድ ቀን ያህል መቀጠል ትችላለች ወይ የሚለው ሌላ ጥያቄ ነው። ሌላኛው ግን አራት ቢሊዮን ያህል የአሜሪካን ዶላር በየዓመቱ ለእስራኤል ከአሜሪካ ድጋፍ ይደረግላታል። ያለ አሜሪካ ድጋፍና እርዳታም እስራኤል ይህንን ጦርነት በፍጹም መቀጠል የምትችልበት ሁኔታ ያለ አይመስለኝም። ወራቶች እንኳን በአሜሪካ ድጋፍ ቀጥለው ጦርነቱን ቶሎ ማስቆም አልተቻለም። በዚህ ዙሪያ ላይ አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ባዩ ላይ እሺ። አሁን ከዚህ በላይ የሚያስደስት ዜና አለ። በነገራችን ላይ እነሱ ማመን ግን ቀብሮ ነው። የምሬን ነው የምላችሁ። እነሱ ማመን ቀብረው ነው። ተገላቢጦች ናቸው። ታውቃላችሁ የነሱን ጸባይ ጸባይ እና እኔ በእነሱ ዜና ብቻ ብዙ መደሰት አልቻልኩ። ዛሬ ጥሩ ከሆኑላችሁ ነገ ሌላ ሰው ናቸው። እነሱ ማመን ናቸው። በነገራችን ላይ ቁርአን እና ሐዲስን በስነስርዓት ብንከተል የእነሱን ጸባይ ሙሉ በሙሉ ነው እኮ ዲፋይን የሚያደርገው። እንደዛው ነው በቃ። የነሱ ነገር አያሳምንም፣ አሁንም ቢሆን ድሮስ ማተቤላ እኮ ይህ ሰው እኮ ሐዲስ ኒኬት እንደሚያመጣ አላውቅም። ለምን መስጊድ አንፈልግለትም? እንደ ሀሳብ ምን ይመስላችኋል? እንደ ሀሳብ መስጊድ መንፈልግለን ለዚህ ሰው። እናትና አባቴ ሙስሊም ቢሆኑ እኮ ሙስሊም ነበር። ሐዲስ የሚናገርበት ቦታ ማለት ነው። በቃ አንዱ ሰው የሚወደውን ሰው ነው የሚወደውን ነገር ለሚወደው ሰው ነው የሚጋብዘው

ትልቁ ጥቅም ገና ነው ያለው። እንዴት እንዴት ነው ባክህ፣ ወደዛ መጥፈት ነው። እኛ ራሱ ሃያ ስንት ዓመት የቆየ ነው። ስ ቆይ፣ እስኪ እ ራሷ ናት። ቆይ ራሷ ናት። ሌላ ሰውማ አይደለም፣ ራሷ ናት። ራሷ ናት። እንዴት ዛሬ፣ ምን ሆነ? አይኔ ምን ሆነ ግን? አይኔ ደህና ነው። ዛሬ እስኪ እ ልድገማው አንድ ይቻላል እንዴ? እንዲ ይቻላል? ይሄ ሰው ለማግባት ያስቀመጠው መስፈርት፣ እስቲ ሰሙት። ይሄንን መስፈርት የምታሟሉ ሴቶች ትፈልጋላችሁ? ከዚህ በፊት አግብተሃል ወንድሜ? እንደ ሀሳብ ሙስሊም አሪፍ ነው እሱ። እና የተፈጥሮ ውበት ብቻ እራሷ፣ ይሄ የተፈጥሮ ውበት የራሷ እሱ፣ የሁሉም ምርጫ ነው እኮ። ጀስት ግን በዚህ ሰዓት እንደዛ አይነት ሰዎችን ለማግኘት ማለት ከዚህ ሁሉንም የምጠቀም መሆን የለባትም ግማሹ እንኳን መጠቀም መሆን አለባት። የተፈጥሮ ውበት ሁሉም ነበር እኮ ምርጫው፣ ግን በዚህን ታይም እና ውጭ ብትኖር ይመረጣል። እሺ ሀሪባ ኦ ይሻላል፣ እንደዛ ይሻላል። ውጭ የኢትዮጵያዎቹ አልተመቹክም። እድሜዋ ከሀያ እስከ ሀያ ሁለት እኔም ልጅ እኮ ነኝ ሀቢባ፣ እኔ እኮ 25 ዓመት እኮ ነው። ምን ማለት ነው? እኔ 25 ዓመት ምን ቲክቶክ ከጀመርክ ነው? ግን የሱ እድሜ ለመገመት በነገራችን ላይ ይከብዳል። ይሄ መዳበሪያ ባለበት ዘመን የሱ እድሜ ለመገመት ይከብዳል። ላልቅ ሰዎች ናቸው ብለን የምጠብቃቸው ሰዎች ትናንሽ ናቸው። እሱ መዳበሪያ ብዙ ለውጦችን እያመጣብን ነው በጭንቅላታችን ላይ። ነሰነስከው እኮ ነው አምስት። አዎ፣ ይህ በእውቀት ነው የተመለጠው። ዝም ብሎ ራሱ እኳ ሀቢባ እንዴት አይገኝም? መቶ ሀያ ሚሊየን ሕዝብ ባለበት ሀገር እንዴት የሀያ ሁለት ዓመት እድሜ ያላት ሴት ትጠፋለች? እስቲ ከቤተሰባችን ውስጥ አለ ይሄን ሰው ሁማኒር ሳያረግ በተፈጥሮ ውበቱ ለማግባት ያሰብሷል

በእንደዚህ አይነት ሁኔታ እናንተ እኮ የተላጨ ህፃን ልጅ አጠገባችሁ ቢመጣ የምትምሩ አይመስለኝም። ን እንዴ እንደዚህ ይቻላል እንዴ እንዲ ይቻላል እንዴ? እኔ የማይገባኝ ነገር አለ። የሀበሻና የፈረንጅ ዶሮ አለ። የፈረንጅ ዶሮ በግ ነው። በቃ ትይዘዋለህ ምናምን እና ያዘኝ ይላል፣ የፈረንጅ ዶሮ። የሀበሻው ምንድን ነው የሚሮጠው? ምንድን ነው ዝም ብሎ ቆይ። ለመያዝ እሱን ለዘጠኝ እና ለስምንት ለዘጠኝ አሁን በእግሬን የተመለስኩት ከወሊሶ ድረስ። ለምንድን ነው የሚሆኑበት ምክንያት? የሚሮጠው እኮ እንደ ጀት ነው፣ እንደ ጀት እያለ በቃ እኔ እሱን ለመያዝ እገርዳለሁ። እንደ አልችልም እኮ በቃ እሱን ሲያቀብጠኝ ገዝቼ ገንዘቤን አጣወቅ ሉዝ አር ወሊሶ ያላችሁ ሰዎች እባካችሁ ፈልጋችሁ ማን በህይወት ደስተኛ ነገር እንደ ሀሳብ መጠይቅ ነገር በህይወት ደስተኛ ነገር። በነገራችን ላይ የሀበሻ ነገር ሁሉም ነገር ከባድ ነው። ለፍታችሁ ብሉ ነው መሰለኝ። የኒያ ነገር ከበደን እኮ በቃ ሲጀመር፣ እኛ በሁሉም ነገር በሩጫ ነው የምንታወቀው። ሩጫ ከተባለ በቃ የእኛ ስም ነው የሚጠራው። ቀን በቀን ከምናደርጋቸው ድርጊቶች ውስጥ ለህይወታችን ስ ቀለል ሊያረጉልን የሚችሉ ነገሮችን ስ ልጠቀማችሁ ታመሰግኑኛላችሁ። ቪዲዮ ካያችሁ ስ ተመልከቷት። ህይወትን ቀለል የሚያደርጉ የላይፍ እነዚህን ክህሎቶች በማወቅ ብዙ ነገር ማጥራፍ ትችላላችሁ። ልብሳችሁ ላይ በተለያዩ አጋጣሚዎች ማስቲካ ቢለጠፍና ልብሳችሁን ቢያበላሸው ወዲያውኑ ከፍሪዱስ በረዶ በማምጣትና በልብሳችሁ ላይ በማድረግ ከጥቂት ደቂቃዎች በኋላ ልብሳችሁ ሳይበላሽ ማስቲካው ማንሳት ትችላላችሁ። ማስቲካ ላይ ፕላስተር በመለጠፍና ቤታችሁን በመጥረግ እንደ ጸጉር ያሉና ለመጥረግ አስቸጋሪ የሆኑ ቆሻሻዎችን በቀላሉ ማስታት ትችላላችሁ። የመኮረኒ ወይንም የፓስታዋ ስታጠሉ ከውሃው ጋር መኮረኒ እየፈሰሰ ካስቸገራችሁ ስቲኪኒ በድስቱ ክዳን ላይ በማድረግ ያለምንም ችግር መኮረኒያችሁን ማጥለድ ትችላላችሁ። ምግብ ስታበስሉ ማማሰያችሁ ወደ ብረት ድስቱ እየገባ ካስቸገራችሁ የብር ፕላስቲክ በማንኪያው ላይ በማሰር ወደ ብረት ድስቱ ላይ በማድረግ ትችላላችሁ። ዓይናችሁ በመድከሙ ምክንያት በመርፌ ቀዳዳ ክር ማስገባት ከከበዳችሁ ወረቀት በማዘጋጀትና ክሩ ጋር አብሮ በማጠፍ ዲያጎናሊ በመቀስ መቁረጥ። ከዚያም የመርፌውን ጫፍ በወረቀቱ በማስገባት ክሩ መሳብ ትችላላችሁ። ወይኔ ወይኔ ወይኔ ወይኔ ወይ እዴ፣ አንዳንዴ ፋዘር ና እዚህ መርፌ ውስጥ አስገባ ብሎ ሲያስጨንቀኝ እቺ መላ እኮ እባክህ እስካሁን አልቸገርም ነበር። አያል ይበላ። ይታለባሉም ጭምር ይታለባሉ። ወገን ይታለባሉ። ታልቦስ ዲፖርት እንዳያደርጉት ወተት ሁለተኛ ከውጭ ወተት ሁለተኛ ታሽጎ የሚመጣውን ወተት ሌላው ደግሞ ለኮስሞ ክሬም ይሰራበታል። የተለያየ ክሬም ኦይል ይሰራበታል። ወይኔ ጉዴ! ወይኔ ጉዴ! እየመረጠ ነው። ምንድን ነህ? ሰው ነህ ወይስ ምንድን ነህ? ወይኔ ወይኔ፣ ባስሏል፣ ወይኔ ባስሏል፣ ወይኔ ባስሏል። ወይኔ ወይኔ፣ ቁርጡ ከዚህ በላይ ክትፎ አለ። እንደ አንድ እንደውም የገረመኝ እንደኛ ሀገር፣ እንደ ከብት ገበያ? ከዚህ ቪዲዮ ጋር ደግሞ የሚገናኝ አንድ ቪዲዮ አለ። እስቲ በቃ አንደኛችን ሆዳችን እንትን ብሏል። ስሜታዊ ላለመሆን ሞክራለሁ። በቃ ይለይልን። እስቲ ውድ ተከታታዮች፣ ማለት ነው የዛሬ መስታ ይሄ ነው። እንግዳ ስለሚመጣ ዛሬ በዛሬ ነው መሰራውና ተወዳጅ ነው። ተወዳጅ ምግብ ነው። በጣም ዋጋው ውድ ነው። እና ምግቡም በጣም ጣፋጭና ተወዳጅ ምግብ ነው። ይሄ ምግብ ሊቢስተር ይባላል። በጣም ውድ ነው። አንዱ ፒስ 140 ብር ነው የሚሸጠው። እውነት 140 ብር ይጣፍጣል ይላሉ። እኔ የቀምሼው አላውቅም። በፊት በፊት ያስጠላኝ ነበረ፣ ግን አሁን ለምጀው ምንም አይመስለኝም። እኔ በእጄ ብሰራው ምንም ምንም አይመስለኝም ማለት ነው። ይሄ ደግሞ በአረብኛ ጉብቆ ይባላል። ያው አውሪ ነው የሚመስለው። በእርግጥ ግን እነሱ በጣም ጣፋጭ ምግብ ነው ይላሉ። እኔ እቀምሼው አላውቅም። ወደፊት ግን እቀምሰዋለሁ ብዬ አስባለሁ ምን ምን እንደሚል ቴስቱን ለማወቅ ምግብ ሰራተኛ ስለሆንኩ ማለት ነው። እና አልኳችሁ፣ ይሄ ጉብጉብ ይባላል። ትንሽ የኛው ይቀፋል፣ በእርግጥ አውሬ የሆነ እባብ ነገር ምናምን ይመስላልኬትና ወክሹ አንቺ ያልበላም እያል ይሄ አገራችንም እንደዚህ አይነት አለ መሰለኝ። እና ይሄ ምግብ ሁሉም መሽቢጧት ነው የሚሰራው ማለት ነው ነውይ። በጣም ጣፋጭ ይሄ አሳው ማለት ነው። እና እንደዛ ነው ላችኋለሁ። ያው ሲሰራ ማየት ከፈልጋችሁ ደግሞ በኋላ ቀርጬ አሳያችኋለሁ ማለት ነው። ረዛው ያዥ ያምራል። ቆ የእኛ ሀገር ለምንድን ነው የምንቀብጠው? ለምን ያገኘነውን ነገር አድነን አንበላም ብሎ የሚያስብ ሰው አለ። አሁን በዚህ በዓል ሲደርስ ምናምን ሂዶ የሚያድኑ አሉ። አሁን ጦጣ ምናምን የሚያድኑ እንደዚህ አይነት ሀገራት ማለት ነው። ጦጣ ወጥቶ አድኖ ያመጣሉ። በቃ አለቀ። ምንም ህይወትን ቀለል ማረግ ነው አስተግፍሩላህ እስን ሰባተኛ ሰማይ ይልክልሃለሁ። አስክሬንን ወይ እዚህ ሀገር ይቃጠልላል ወይ ደግሞ የገበሬ ማሳ ላይ ይወድቅላል። እስልምና ባይኖር ከእንስሳ በታችንን። እስልምናችን ባይኖር የሆነ ነገር ባይከለከልን ከእንስሳ በታችንን። ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ርጅሱን ሚን አመል ሸይጣን። ይህን የሰርግ መኪና ተመልከቱት ለእግረኞች በማይፈቀድ የብስክሌት የኮሪደር ልማቱ ላይ በምታዩት መልኩ ሙሽሮችን አቧራ እንዳይነካ በሚል ሰበብ በዚህ መልኩ እዛ ላይ እየተነዳ ይገኛል። እንግዲህ የሀገራችን ሕግ ምን ያህል ላላቸው ሰዎች እንደሚያደላ ላይ የሚያሳይ ቪዲዮ ነው። ሰዎች ሁን በዚህ መንገድ ላይ ወይም በዚህ ብስክሌት መንገድ ላይ ሲሄዱ እስከ መቶ ሀምሳ ብር ይቀጡ ነበረ። አሁን ላይ ግን በምታዩት መልኩ የሰርግ መኪናው በዚህ መልኩ የኮሪደር ልማቱ ላይ እየተነዳ ይገኛል። እነኚህ ሰዎች ወይንም ደግሞ እነኚህ ሙሽሮች ይቀጣሉ አይቀጣውም የሚለውን ደግሞ ገንዘብ ሲያወራ

ሶማሊኛ እሰማ አለው ግን ምን እንደሚለው አላውቅም። ቅርቡ በተደረገ ጥናት ጠዋት ጠዋት ተነስተው አልጋቸውን የሚያነጥፉ ሰዎች ሚሊዮነር የመሆን እድላቸው በጣም ከፍተኛ መሆኑን አንድ ጥናት አሳይቷል። እንደ ጥናቱ ከሆነ ታዲያ ሃያ ስድስት ፐርሰንት በጠዋት ተነስተው አልጋቸውን የሚያነጥፉ የሚያስተካክሉ፣ ቤታቸውን የሚያጸዱ ማለት ነው በልጅነታቸው ጀምሮ እስከ አዋቂነታቸው ይህንን የሚያደርጉ ሰዎች ሚሊዮነር የመሆን ፐርሰንታቸው ቅድም እንደነገርኳችሁ ሃያ ስድስት ፐርሰንት እንደሆነ ተገልጿል። ታዲያ አልጋውን የሚያነጥፈውን የቤተሰባችሁን አባል ሜንሽን አድርጉት ከዚህ ከዚህ ባለፈም ደግሞ መጽሐፍትን ለሰላሳ ደቂቃ ያክል በቀን ማንበብ እንዲሁም ደግሞ ለሶስት ሰዓታት ያክል የእግር ጉዞ ማድረግ ሌሎቹ በህይወታችን ስኬታማ የሚያደርጉን ልማዶች እንደሆኑ ይህ ጥናት አሳይ። ቆይ፣ አሁን እኔ ቤት አነጥፋለሁ በቀን የምትለውን ነገር አረጋለሁ። ይሄ የእኔ ቀን በቀን ድርጊት ነው። ብሩ የታል? የታለ ብሩ? እቺ ምስሉ ላይ የምትመለከቷት ፍጡር ወይ ጤናማ ሙሉ ሰውነት የመብራት እንደሆነ ሰው ነበረች። ከዕለታት አንድ ቀን በኦማን ሀገር ነው እየተከሰተው እና እናትየው ቁራን እየቀራች ሳለ ልጅየው በቲቪ እያየች ነበረ። እና ቁራኑን ድምጽ ቀንሽ ያለቻት እናቷን እኔ ቲቪ እያየሁ ነው ቀንሽ ያለቻት። እናትየው ዝም ብላ መቅረፏን ቀጥል አንቀጥል ቁርአን ከፍ አድርጋ ያ የአምላካቸው ቃል ማለት ከዛ በኋላ ልጅቷ መታ ቁርአኑ ነጥቃ ጋር ወረወረችው ነው ማለት ይረገጠች በዛው ቅስፈት፣ ይሄን የምትመለከቱትን አለት ሼፕ አላህ ሰጣት። አላህ ይጠብቀን። በጣም እስክቴከር ነው ቁርአን ማለት አልተጠቀምንበትም እንጂ በጣም ብዙ አለታም ያለው ነገር ነው ግን እኛ አልሰራንበትም። አላህ ሀፊር ቁርአን ያርገን። አሚን እያላችሁ ኮሜንት አርጉ። ሰላም አለይኩም ቁርአን ተአምራዊው የአላህ ቃል፣ አሸናፊው የአላህ ንግግር አልተጠቀምንበትም። እኛ ጋር ሲደርስ እኛ ለሱ አልመጠንለትም። ታውቃላችሁ እኛ ለሱ አኖንም፣ የሱ ስታተስ ላይ አይደለንም። እኛ ተበላሽተናል፣ እኛ ተመረዘናል በተለይ ሚዲያ ሚዲያ እኔ የሚዲያን ፓወር እኔ ልገልጽላችሁ አልችልም። ወላሂ ይሄ ሚዲያ ዌስተርን እጅ ባይሆን ይሄ ሚዲያ በሙስሊም እጅ ቢሆን ዓለም በሙሉ እጅ ትሰጥ ነበር። ዓለም በሙሉ ሙስሊም የሆኑ ነበር። በዌስተርን እጅ መሆኑ እጅግ በጣም ትልቅ ተጽዕኖ ነው የፈጠረው። ለአላህና ለዲን ከሆነማ ለምን ትከፋፈላላችሁ? ከእናንተ በላይ ፎቶ ሊላ የሚያውቅ የለም። ከእናንተ በላይ የተበደለ መተው የሚያስተምር የለም። ሙስሊም ማለት እኮ የሰላም እምነት ማለት ነው። ችግር ካለ አሁን አቡበከር ካበላሸ ምን ችግር አለው ጉልበት ስሙ ሙፍቲ ይቅርታ ያደርጉልታል ግዴታ እኮ ነው ፈቶ ይላ ማለት ግዴታ አይደለም ምን ችግር አለው ሙፍቲ ካጠፉ ደሞ ይቅርታ ይጠይቃሉ ምን ችግር አለው እዚህ ውስጥ ያለ ሰው ሁሉ እኮ ገና ይቅርታ ጠይቆ እኮ ጀነት የሚኖር ሰው የሚወርሰው እንጂ በሰራው ነው እንዴ ታዲያ በየቀኑ ለምንድን ነው በየ በየ ሰዓቱ በየ ሰዓቱ እኮ የምታደርጉት እኮ ስህተት ስላለ ነው እንጂ ባይዞ ሰው ቀኑ ሙሉ ለምንድን ነው ችግር ባይኖር ነው እና እናንተ ጋር ያለው በሽታ የምታስተምሩትን ዲን የቀራችሁትን የምታስተምሩትን ዲን መኖር አለመቻል ነው። በእኛ በኩል ብዙ ከሳችኋል፣ ግን መንግስት ለሙስሊም ቃል የገባው አንድ የቀረ ነገር የለም። ቅድም እንዳነሳሁት ቃል የገባ ነውን በሙሉ ፈጽመናል። ወደፊትም ሙስሊምን የሚረዳ የሚያግዝ ነገር ካለ በእኛ በኩል ዝግጁ ነን። ሙፍቲኩ ተናግራ። በነገራችን ላይ ከበፊቱ ይልቅ አሁን ነው ሙስሊም ትልቅ ቦታ ያለ። አሁን ነው ሙስሊም እንደ ልቡ መናገርም እንደ ልቡ መሆን የሚችለው። እሱ ይህን ድብድብ ተመልከቱልኝ፣ ይህን ድብድብ ተመልከቱ። በነገራችን ላይ ምን እንዳደረገች ተመልከቱ ልክ እየተደባደቡ እያለ ጅልባቧ ልክ ሲወርድ ማለት መቼዋ ራሱ ከዛ የምትጣላት ራሱ ጅልባቡን አምታ እዚ ጋር እንድታስር አርጋ አምታላት። ከዛ ተደባደቡ። ወላሂ በጣም ነው የገረመኝ። ባክ አርጋችሁ ተመልከቱት። በጣም በሚያሳዝን ሁኔታ እንግዲህ እንደምታዩት አስር ዓመት ያልሞላትን ህፃን ሜራ ላዋ ላይ ደቅ ነው በሚያሳፍር ሁኔታ አውጥታለች። ጦቷን እሸው ከኋላ ደቅንባት እየተባባሉ እንግዲህ እንደዚህ እያሰቃዩ መግቢያ መውጫ የሚያሳጩ አሳፋሪ ሰዎች እየተበራከቱ ነው። ፊታቸው እየታየ ስለሆነ እባካችሁ ሼር እያደረጋችሁ አካባቢ ላይ ላለ ህግ አካል እንዲቀርቡ እባካችሁ ድርሻችሁን ተወጡ። አረ እንዴት ተጨቃክነናል። እች ልጅ እንደዚህ እየተሰቃየች ልቀቀኝ፣ የባክህን ፈጣሪን ፍራ እያለችው ከካሜራው ጀርባ የሴት ድምፅ እንኳን ይሰማል። ለህግ አካል መቅረብ አለባቸው። ሴቶች እህቶቻችን በሚያሳዝን ሁኔታ በየቦታው ወድቀውና የማይሆን ላይፍ ላይ ራሳቸውን እያገኙ ያሉት በእንደነዚህ እንስሳ ሰዎች ነው። ስለዚህ ፊታቸው ስለሚታይ ሼር እያደረጋችሁ አካባቢ ላለ ህግ አካል እንዲደርስ አንተም አንቺም ሁላችንም ሁላችንን እንወጣ እባካችሁ። ይሄ ሩል እዚህ ሀገር ቢተገበር ይሄ ሩል ስራ ላይ ቢውል ዛሬ ይሄን ሁሉ ነገር ባላየን ነበር። እስቲ እናቷ ሙቶባት የሚቀርባት ሰው አታ፣ የሚያጽናናት ሰው አታ፣ ሚዲያ ላይ ወጥታ ሰዎችን አጽናኑኝ ብላ እየለመነች ያለችን ሴሳይ በጣም ነው ልቤ የተነካው። እስኪ ተመልክቷል። አጽናኑኝ፣ የሆነ ነገር በሉኝ፣ ሰው ስለሌለኝ ነው ላይ

እስቲ በአካል የምታቋት አይነት ሰዎች ካላችሁ ቺን ልጅ ለመርዳት ሞክሩ። እስቲ ሰውን ለመርዳት ሰው መሆን ብቻ በቂ ነው። ሃይማኖት፣ ዘር እዚህ ጋር ሊለየን አይገባም። እዚህ ጋር ሰዋዊነት ነው ፐርሶናሊቲ ነው የሚቀርብ። ዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ማለት ነው እስከምንገናኝ ኑስኪ ጠጋ እስካሁን ከኔ ጋር ለነበራችሁ አንዴ ብቻ